ሰላም እንደምናላችሁ እንኳን ደስ አላችሁ። የመኪናና ቤት ሽያጭ ስመ ንብረት ዝውውር ህግ ተሻረ። የመኪናና ቤት ሻጮች ለስመ ንብረት ዝውውር የታክስ ዳ ክሊራንስ ማስረጃ እንዲያቀርቡ የሚያስገድደው የአሰራር ስርዓት ተሻረ። የማንዋል ደረሰኝ ህትመት ፈቃድ ለማግኘት ማሟላት ያለብን መስፈርቶች ምን ምን ናቸው? የሚለውን ጥያቄ በተመለከተ የኤሌክትሮኒክስ ደረሰኝ አጠቃቀምና ፍቃድ የሚሰጥበት አስቻይ ሁኔታዎች ምን ምን ናቸው? የሚለውን ጥያቄ በተመለከተ በዚህ ቪዲዮ የምንመለከት ይሆናል። ውድና የተከበራችሁ አድማጮች እንደምን ቆይታችኋል? አህመድ እንድሪስ ነኝ። ከኢትዮ ኔትወርክ ዩቲዩብ ቻናል እንደተለመደው ዛሬም በአዲስ ጉዳይ ዳግም ለመገናኘት በቅተናል። ታዲያ ለቻናሉ አዲስ ከሆናችሁ ሳብስክራይብ እንድታደርጉ እያስታወስኩኝ በቀጥታ ወደ ጉዳዩ አመራሁኝ። የመኪናና ቤት ሻጮች ለስም ንብረት ዝውውር የታክስዳ ክሊራንስ ማስረጃ እንዲያቀርቡ የሚያስገድደው የአሰራር ስርዓት ተሻረ። ውድና የተከበራቸው አድማጮች የአዲስ አበባ ከተማ ገቢዎች ቢሮ ከታክስ ባለ እዳዎች የመንግስት ታክስ በአግባቡ ለመሰብሰብ እንዲቻል ከስም ዝውውር በፊት የታክስዳ ክሊራንስ ማስረጃ ማቅረብ የሚያስገድድ የአሰራር ስርዓትን ከዚህ ቀደም መዘርጋቱ ይታወሳል። የግል ቤትና ኮድ ሁለት መኪና ጭምር በሽያጭ ወቅት የስም የስመ ንብረት ዝውውር ለማድረግ የታክስ ክሊራንስ ግዴታ ሆኖ ነበር። ማለትም ንብረቱን የሚሸጥ ሰው ቲን ወይም የታክስ መለያ ቁጥር ካለው በዛ ቲን መሰረት መንግስት በዕዳ እንደማይፈልገው ክሊራንስ ማምጣት ይጠበቅበት ነበር። በነበረው አሰራር ማንኛውም ግለሰብ ኮድ ሁለት ተሽከርካሪ ወይም ለመኖሪያ ወይም ለቅይጥ እና ለድርጅቶች አገልግሎቶች የሚጠቀምበት ወይም ያልተጠናቀቀ ቤት በሽያጭ ወይም በማንኛውም መንገድ የስም ዝውውር ከማከናወኑ በፊት የታክስ ዕዳ ነፃ ክሊራንስ እንዲያቀርብ እንዲጠየቅ የአዲስ አበባ ከተማ ገቢዎች ቢሮ ለሚመለከታቸው ተቋማት ደብዳቤ በመጻፍ ያሳወቀውን የአሰራር ስርዓት ሽሮታል ወይም ቀይሮታል። ውድና የተከበራቸው አድማጮች፣ ለዚህም እንደ ምክንያት የተነሳው አሰራሩ የታክስ ዕዳ የሌለባቸው ግብር ከፋዮችና የንግድ ስራ ላይ ላልተሰማሩ የከተማዋ ነዋሪዎች ላይ አላስፈላጊ እንግልት በመፍጠር የመልካም አስተዳደር ችግር መፍጠሩና ትልቅ የአሰራር ግድፈት እንደታየበት በመግለጽ ችግሩን በቴክኖሎጂ በመታገዝ ለመቅረፍ የስም ዝውውር ከሚያከናውኑ ተቋማት ጋር በጋራ ኃላፊነት ለመስራትና በቴክኖሎጂ በመተሳሰር የታክስ ዕዳ ያለባቸውን ግለሰቦች በስም ዝርዝር በመላክ እየተጣራ የስም ዝውውሩን እንዲፈጸም የሚያስችል አዲስ የአሰራር ስርዓት ለመዘርጋትና እውን ለማድረግ እየሰራው ነው ሲል የአዲስ አበባ ከተማ ገቢዎች ቢሮ ገልጿል። በመሆኑም ቢሮው ተሽከርካሪ ወይም ቤት የሚሸጡ ግለሰቦች ከታክስ ዕዳ ነጻ መሆናቸው የመሬት ልማትና አስተዳደር ቢሮ፣ የመሬት ይዞታ ምዝገባና መረጃ ኤጀንሲ እንዲሁም የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን በቴክኖሎጂ በመታገዝ አጣርተው የስም ዝውውር መፈጸም እስከሚጀምሩ ድረስ ቀደም ሲል የአዲስ አበባ ገቢዎች ቢሮ ከታክስ ባለዕዳዎች የመንግስት ታክስ በአግባቡ ለመሰብሰብ በማለት ከስም ዝውውር በፊት የታክስ ዕዳ ክሊራንስ ማስረጃ ማቅረብ የሚያስገድደውን አሰራር ለማሳወቅ የተጻፉ ደብዳቤዎች የተሻሩ ወይም ተፈጻሚነት የቀረ ስለሆነ የስም ዝውውሩ ከሚያከናውኑ ተቋማቶች በነባሩ የስም ዝውውር አሰራራቸው አገልግሎት እንዲሰጡ አሳውቋል። ውድና የተከበራችሁ አድማጮች የማንዋል ደረሰኝ ህትመት ፈቃድ ለማግኘት ማሟላት ያለብን መስፈርቶች ምን ምን ናቸው የሚለውን ጥያቄ በተመለከተ ደግሞ የማንዋል ደረሰኝ አጠቃቀምና አስተዳደር መመሪያን ለማሻሻል በወጣ ቁጥር 188 እዝባር 2017 መሰረት ልዩ መለያ ኮድ ወይም ዩኒክ ኪዮር ኮድ ያለው ደረሰኝ ለማሳተም የማኑዋል ደረሰኝ ህትመት ፍቃድ ለማግኘት ማሟላት ያለብን ቅድመ ሁኔታዎችን እንደሚከተለው አስደምጣችኋለሁ። በኢንቨስትመንት ሂደት ላይ ያለና የንግድ ስራ ያልጀመረ ሲሆን ከተከፋይ ሂሳብ ላይ ለተቀነሰ ግብር የሚሰጥ ደረሰኝ ለማሳተም የግብር ከፋይ መለያ ቁጥርና የኢንቨስትመንት ሰርቲፊኬት ማቅረብ ያለበት ሲሆን፣ የንግድ ስራ ፍቃድ ያላወጣና የመደበኛ ሽያጭ ያልጀመረ ሰው የሙከራ ምርት ለመሸጥ ወይም ከግንባታ ስራ የተረፈ እቃ ለመሸጥ የሚያገለግል ደረሰኝ ለማሳተም ከሆነ ደግሞ ከግብር ከፋይ መለያ ቁጥርና ከኢንቨስትመንት ሰርቲፊኬት በተጨማሪ ምክንያቱን የሚገልጽ ደብዳቤ ማቅረብ ይኖርበታል። ማንኛውም ደረሰኝ ለማሳተም ጥያቄ የሚያቀርብ ሰው ለማሳተም የሚፈልገውን የማንዋል ደረሰኝ አይነትና ብዛት ከደረሰኝ ናሙናው ጋር በደረሰኝ ህትመት መጠየቂያና መፍቀጃ ቅጽ ላይ በመሙላት ታክስ ለሚከፍልበት ቅርንጫፍ ጽህፈት ቤት ማቅረብ ያለበት ሲሆን በንግድ ስራ ላይ የተሰማራም ሆነ ያልተሰማራ ሰው በሚታተመው ደረሰኝ ላይ የንግድ የንግድ ወይም የድርጅቱ የንግድ ምልክት ሎጎ እንዲካተትበት ጥያቄ ያቀረበ እንደሆነና እንደሆነ ከኢትዮጵያ አእምሮዊ ንብረት ጽህፈት ቤት የንግድ ምልክቱ የተመዘገበበትን ማስረጃ ማቅረብ እንደሚጠበቅበትና የንግድ ስም እንዲጠቀስ ከፈለገም የንግድ ስም ምዝገባ ምስክር ወረቀት ማቅረብ ይኖርበታል። እንዲሁም ታክስ ከፋዩ እንዲታተም የሚፈልገውን የደረሰኝ ናሙና ሲያቀርብ በመመሪያው ላይ ማለትም የማንዋል ደረሰኝ አጠቃቀምና አስተዳደር መመሪያን ለማሻሻል በወጣ መመሪያ ቁጥር 188 ህዝባር 2017 ላይ ከተገለጸው የደረሰኝ ናሙና ቅጽ ጋር በማመሳከር ደረሰኙ ሊይዛቸው የሚገቡ መረጃዎችን ስለማሟላቱ ፍቃድ ከመሰጠቱ በፊት በፊት መረጋገጥ ያለበት ስለመሆኑና ከተገለጹት በተጨማሪም የማኑዋል ደረሰኝ ሊይዝ የሚገባውን መረጃ ያካተተና ማሳተም የሚፈለገውን የደረሰኝ ብዛትና አይነት ናሙና ማቅረብ ይኖርበታል። እንዲሁም በንግድ ስራ ላይ የተሰማራ ታክስ ከፋይ የግብር ከፋይ መለያ ቁጥርና ህጋዊ የንግድ ስራ ፈቃድና ምዝገባ ሰርቲፊኬት ማቅረብ ያለበት ሲሆን ከተከፋይ ሂሳብ ላይ የንግድ ትርፍ ግብር ቀንሰው እንዲያስቀሩ ውክልና የተሰጣቸው ድርጅቶች፣ መስሪያ ቤቶች ወይም ግለሰብ ነጋዴዎች ከተከፋይ ሂሳብ ላይ ለተቀነሰ ግብር የሚሰጥ ደረሰኝ ለማሳተም የግብር ከፋይ መለያ ቁጥር ማቅረብ ይኖርባቸዋል። በተጨማሪም የተጨማሪ እሴት ታክስ ቀንሶ ገቢ የማድረግ ኃላፊነት የተጣለበት ወኪል ከሆነም የታክስ ከፋይ መለያ ቁጥር ማቅረብ ይጠበቅበታል ማለት ነው። ውድና የተከበራቸው አድማጮች የኤሌክትሮኒክስ ደረሰኝ አጠቃቀምና ፈቃድ አሰጣጥን በተመለከተ ደግሞ በታክስ ደረሰኝ አጠቃቀምና አስተዳደር መመሪያ መሰረት በሽያጭ መመዝገቢያ መሳሪያ መጠቀም የማይችል ታክስ ከፋይ የታክስ ባለስልጣኑን በማስፈቀድ የኤሌክትሮኒክስ ደረሰኝ መጠቀም የሚችል ሲሆን፣ የኤሌክትሮኒክስ ደረሰኝ መጠቀም የሚፈልግ ታክስ ከፋይ በሽያጭ መመዝገቢያ መሳሪያ መጠቀም የማይችልበትን አሳማኝ ምክንያት ገልጾ ጥያቄውን ታክስ ለሚከፍልበት የታክስ ባለስልጣን በጽሁፍ ማቅረብ አለበት። ያቀረበው ጥያቄ ተቀባይነት ሲያገኝ የታክስ ባለስልጣኑ ታክስ ከፋዩን የኮምፒውተር ፕሮግራም ሶፍትዌሩን የሰራውን ሰው ስም፣ የታክስ ከፋይ መለያ ቁጥርና ህጋዊ የንግድ ስራ ፈቃድ እንዲያቀርብ በማድረግ ጥያቄው በቀረበ በአስር 10 ቀናት ውስጥ ውሳኔውን በጽሁፍ መግለጽ እንደሚኖርበት ተደንግጓል። ውድና የተከበራችሁ አድማጮች ታክስ ከፋዩ በኤሌክትሮኒክስ ደረሰኝ ለመጠቀም ፈቃድ የሚሰጠው የሚያቀርበው ሶፍትዌር በኮምፒውተር ፕሮግራም አማካኝነት የሚታተመው ደረሰኝ ቢያንስ በታክስ ደረሰኝ አጠቃቀምና አስተዳደር መመሪያ ጋር በተያያዘው ደረሰኝ ናሙና ላይ የተመለከቱትን መረጃዎች የሚይዝ ሆኖ ሲገኝና ለታክስ መረጃ ጥቅም ላይ የሚውል መረጃ እንደማይቀየር ለማረጋገጥና ተከታታይ የሆነ የደረሰኝ ቁጥር ለማተም በሚያስችል አኳኋን የተዘጋጀ የኮምፒውተር ፕሮግራም መሆኑ ሲረጋገጥ ብቻ እንደሆነ ተደንግጎ ይገኛል። እና የተከበራችሁ አድማጮች አብራችሁ ቆይታ ያደረግኩት አህመድ እንድሪስ ነበርኩኝ ከኢትዮ ኔትወርክ ዩቲዩብ ቻናል እንደምን ቆይታችኋል። ለዛሬ የተመረጠው ጉዳይ የተከታተላችሁትን የሰማችሁትን ይመስላል። ታዲያ የቀረበው ጉዳይን አስመልክቶ ሀሳብ አስተያየት ካላችሁ ከስር በኮሜንት ሴክሽን ላይ እንድታካፍሉኝ እያስታውሰው፣ በሌላ ጠቃሚ ጉዳይ ዳግም እስክንገናኝ መልካም ጊዜ ተመኘው።